አምስት አይነት ሴቶችን ፈጽሞ እንዳታምናቸው!

ልትናግርህ የምፈልገው ደግሞ እንደ ወንድም ሁኜ ነው። ምክንያቱም ከዛ በኋላ ማትወጣው የሆነ ህመም ውስጥ ስለምትገባ እንዲሁም ልብህ ከመሰበሩ በፊት እንድታድነው ስለፈለግኩ ነው። ስለዚህ ወደ ዋናው ሀሳቤ ልግባ። ነገር ግን ላይክና ሼር እንዳትረሳ። ተምሶ አንዋዒን ሚን ኒሳ ላ ተቲቅ ፊህና አበደን። ከሴቶች እኮ አምስት አይነት ባህሪ ያለባቸውን ባክህን መቼም እንዳታምናቸው። አንደኛ አንተ በሀዘን ውስጥ ሁነህ ሳለ ፈጽሞ ሀዘንህን ቦታ ሳትሰጠው የተቀመጠች የሆነች ሴት አንተ በጣም ጭንቀት ውስጥ ሁነህና እንዲሁም ጉዳዩ ሲያስጨንቅህ እያለቀስክ ባለህበት ሰዓት ተመልክታህ ምንም ነገር እንዳልተፈጠረ የምታስመስል የሆነች ሴት። እቺ ሴት ከዚህ በፊት እኮ አንተን ቃል ገብታለህ ሊሆን ይችላል በማንኛውም ጊዜ አጠገብህ ልትሆን፣ በሀዘኑም ጊዜ ሆነ በደስታ ጊዜ አብራህ እንደምትሆን ነግርሃለች። ታዲያ በሕይወትህ ውስጥ አንድ ሀዘን ሲመጣብህና ያንን ሀዘን እየተጋፈጥክ ባለህበት ሰዓት ያን ሀዘንህን ሊያስረሳ የሚችል ነገር ማምጣት ባትችል እንኳን በዚህ ሐዘንህ ዙሪያ ላይ ጥያቄ እንኳን ማታነሳ ከሆነች እቺ ሴት በጣም ፈታኝ የሆነች ሴት ናት። ምናልባት እናንተ ሀዘን ውስጥ ሆነህ እያሰበች ያለችው ወይም ደግሞ እያወራችህ ያለችው ስለ ራሷ፣ ስለ ግል ጉዳዩና ስለ ግል ጥቅሟ ሊሆን ይችላል። ነገር ግን አንተ ያለህበትን ሀዘን ፈጽሞ ዞር ብላ አልተመለከተችውም ሊሆን ይችላል። ያኔ ታዲያ አንተ ልትጠራጠራት እንደሚገባህ ግልጽ የሆነ ማስረጃ ነው ማለት ነው። አዎ በፊት ቃል ገብታለች፣ በችግርህ ጊዜ አብሬህ ነኝ ብለሃለች፣ ሀዘን ሲመጣብህ ከጎንህ ነኝ ብለሃለች። እንዲሁም ከደስታህ በፊት በሀዘንህ ከጎንህ እንደምትሆን ቃል ገብታለህ ሲያበቃና እንዲሁም እንደምሰሶ ሁል ጊዜ አጠገብህ እንደምትሆንና እንደ ግድግዳ ደግሞ እንደምትከላከልለት ተናግራ ሲያበቃ እንዲሁም በማንኛውም ጊዜ አብራህ እንደምትሆን ነግራ ሲያበቃና እንዲሁም ከደስታህ በፊት ሀዘንህ ላይ እንደምትሳተፍ ነግራ ሲያበቃ ነገር ግን ካገባሃት በኋላ ሁሉ ነገር ሲቀያየር ምን ሊመስልህ ይችላል? አንተ እሷ ያንተን ሀዘን እያጣጣመችውስ ቢሆን ምን ታውቃለህ? ምክንያቱም ይቺ ሴት እኮ አንተ በመጀመሪያ ሀዘን ውስጥ ስትገባ ቅድሚያ ልታየው የሚገባው ያንተን የማዘን ጉዳይ ነው። ከጎንህ ማንም እንደሌለ ልታውቅ ይገባታል። አንተ ጋር ያለችው እሷ ብቻ ናት። ስለዚህ ሐዘንህን ልትካፈል የሚገባት እሷ ብቻ ናት። ሐዘንህን መካፈል ካልቻለች በደስታህ ጊዜ ብቻ መካፈሏ ለአንተ ለእሷስ ምንድነው ጥቅሙ ሊሆን የሚችለው? አብራችሁ የመኖራችሁ ትልቁ ፍሬ እኮ በሐዘን ጊዜ ከደስታ በፊት አብራችሁ መደጋገፋችሁና መተዛዘናችሁ ነው የሚሆነው። ይህ ካልሆነ ግን በፍጥነት ከሷ ርቀህ ልትወጣ ይገባሃል ወንድሜ። አላወኩም ነበር እንዳትል ነግሬሃለሁ። ሁለተኛ በኩራት መንፈስ ሁና አንተን የምታናገረህና ከአንተ ጋር በንቀት መልኩ የምትኖር የሆነች ሴት ናት። ይቺ ሴት ሁልጊዜ አንተን አትረዳህም። ሁልጊዜም አንተን ልታዳምጥህ አትፈልግም። ሁልጊዜም የአንተ ሀሳብ የበላይነቱን ልታረጋግጥልህ አትፈልግም። ምክንያቱም ይቺ ሴት የበላይነቷን አስቀድማ አስቀምጣለችና፣ የአንተ ንግግር ከሷ በታች ነው። የአንተ ትዕዛዝ ከሷ በታች ነው። የአንተ ሕይወት ከእሷ በታች ነው። የአንተ ፍቅር ከሷ በታች ነው። የአንተ ደግነትም ከሷ በታች ነው። አንተ በቤትህ ላይ የምታደርጋቸው ነገሮች ሁሉ ከሷ በታች ነው። እሷ ሁልጊዜም ራሷን ከፍ አድርጋ ነው ነው የምትመለከተው። ምናልባት አንተ ማንኛውም ሀቅ ቢኖርህ እንኳን ያንተ ሀቅ ከሷ ሀቅ በታች ስለሆነ ሁልጊዜ የእሷ ሀቅ ቅድሚያ ይሰጠዋል። እንዲሁም በደልህም ከእሷ በታች ስለሆነ ቅድሚያ የእሷን በደል ማዳመጥ ይኖርብሃል። እንዲሁም ያንተ ህይወት ከእሷ በታች ስለሆነ የእሷን ህይወት ቅድሚያ መስጠት ይኖርብሃል። ማንኛውም ነገር ላይ እሷ ቅድሚያ ይኖራታል። ያን ጊዜ እሷ ራሷን ከፍ አድርጋለች። ወንድ ልጅ ደግሞ ሁልጊዜ ክብሩን ይፈልገዋል። ክብሩም እንዲጠበቅለት ማድረግን ይፈልጋል። ይህ ካልሆነ ደግሞ ፍቅር ምንም ሊሆን ይችላል፣ በወንድ ዘንድ ማለት ነው። ስለዚህ ዘላቂ ያልሆነ ፍቅር ጀምራችኋልና ይህ ነገር ካለ ፈጽሞ እሷ ጋር መኖር እንደሚከብድህ ልነግርህ እፈልጋለሁ። አንቺም እህቴ ምናልባት የአንቺ ኩራትና ለሱ ያለሽ ንቀት ለአንቺ ክብር መስሎ ከታየሽ ፈጽሞ ይህ ጉዳይ ክብር እንዳልሆነ ልነግርሽ እፈልጋለሁ። ምክንያቱም የሴት ልጅ ትልቁ ክብሯ ባሏን ማክበሯ ነው፣ ባሏን መጠበቋ ነው፣ ባሏን መንከባከቧ ነው። ይህ ሲሆን ነው ትልቁን ክብሯን አገኘች ተብሎ የሚጠራው ማለት ነው። በባሏ ክብር ውስጥ ነው ክብሯ የሚገለጽ በባሏ ፍቅር ውስጥ ነው ፍቅሯም ሊገለጽ የሚችለው። ምቾቷም እንደዚህ ባሏ ሲመቸው ነው ልታገኘው የምትችለው። እሱ እየተበሳቆለና እየተዋረደ እንዲሁም በሰዎች ፊት እየተናነሰና አንቺ የበላይነትን ይዘሽ ሳለ ክብሬን በዚህ መልኩ አገኛለሁ እንዲሁም ክብሬ የተሻለ ቦታ ደርሷል ብለሽ የምታስቢ ከሆነ የሆነ ሰዓት ላይ ያገረሽበትና ጥሎሽ ይጠፋል። ያን ጊዜ ፈጽሞ እንደማይመለስ ልታውቂ ይገባል። እንዲሁም እንደዚህ አይነት ወንድ ደግሞ ፈጽሞ እንደማታገኝም ልታው ማወቅ ይገባሻል። አልሰማውም እንዳትል ነግሬሃለው። ሶስተኛ፣ ይቺ ሴት ደግሞ ስለ ፍቅር ገለጻ ስታደርግልህ ፈጽሞ ታፈዛሃለች። እንዲሁም ፊልሞችና የተለያዩ ድራማዎችን ተመልክታ ያንን ነገር ስትነትንልህ በጣም ትገረምባታለህ። እንዲሁም ደግሞ ያንተና የእሷ ሕይወት የተሻለ ፍቅር እንዲኖረው እነዛን ምሳሌ እያደረገች ትመክርሃለች። ነገር ግን አንድ ችግር ይኖርባታል። ይህም የምትኖረው ሕይወት ሙሉ ለሙሉ ፊልም ብቻ አፈታሪኩ ብቻ ሆኖ መቅረቱ ነው ማለት ነው። ይህ ሊሆን የሚችለው ደግሞ የምትናገረው ንግግርና የምትተገብረው ተግባር ፈጽሞ አንድ ላይ ሊሄድ አይችልም። በዚህ ሰዓት ታዲያ አንተም ጥርጣሬ ውስጥ ትገባለህ። ይቺ ሴት የምትናገረው ንግግር ስለፍቅር ነው፣ ነገር ግን የምትኖረው ኑሮ ግን ስለጸብ ነው። ምን አይነት ሴት ናት እያልክ ሁል ጊዜ ራስህን ትጠይቀዋለህ። ይህ ነገር ሊከሰት የሚችለው ደግሞ ብዙ ጊዜ ፊልሞችን የምትከታተል የሆነችና እንዲሁም ቤቷ ደግሞ እንደነዛ ፊልሞች እንዲሆን ከመፈለጓ አንጻር አስቀድማ አንተን መጠበቋ ነው ማለት ነው። እሷ እራሷ አስተዋጽኦ ሳታደርግ እሷ አንተን ብቻ ትመለከተሃለች። ለምን አትሆንልኝም፣ ለምን አታደርግልኝም፣ ለምን እንደዛ እንደዚህ አትሆንም እያለች ትጨቃጨቃለች። ነገር ግን እሷ ያ ፍቅር ፈጽሞ አልገባትም። ወደ ተግባር መገልበጥም አልቻለችም። በባልና በሚስት መካከል ትልቁ ምስጢር ፉክክር የሚባለው ነገር መቅረቱ ነው። ነገር ግን እዚህ ነጥብ ላይ ትልቅ የሆነ ፉክክር ይታያል። ይህ ፉክክር ደግሞ መጨረሻው የማያምር የሆነ ውጤት ነው የሚያመጣው ማለት ነው። ስለዚህ ሁልጊዜ ጥያቄ እንዲሆንብህ የምታደርግህ ሴት ከሆነች ልትጠነቀቃት ይገባሃል። ራቅ ልትልም ይገባሃል ማለት ነው። እቺ ሴት ድራማ ነው ህይወቷ። ሙሉ ነገሯ አንተን የመጠበቅ እንጂ እሷ የማድረግ ነገር ፈጽሞ አይታይባትም። ያን ማድረግ የማትችል ሴት ከሆነች ደግሞ አንተም ልታደርግላት እንደማትችል ነው ምነግርህኔ። ምክንያቱም ካደረግክላት በኋላ ሌላ ፊልም ወይም ድራማ ሲትኮምን ስትመለከት እንደዛ እንድትሆንላት ደግሞ ትጠይቅሃለች። ሁልጊዜ የድራማ ህይወትን እንድትኖር ታደርግሃለች ማለት ነው። ይህ ማለት ላንተ ቁም ስቅልህን የማሳየት ሁኔታ ነው ማለት ነው። ፈታኝ የሆነ ህይወት ውስጥ ነው የምትገባው። አንዳንድ ጊዜም በሰዎች መካከል ተከበህ ብቸኝነት እንዲሰማህ ታደርጋለች። ምክንያቱም ስለ እሷ ጉዳይ ስታስብ እልል ትላለህ ማለት ነው። ሰዎች ሲያናግሩህ እንኳን የማትሰማበት ጊዜ ይደርሳል። ያ ጊዜ ማለት ምንድነው? እየጨለልክ ነው ማለት ነው። አንተ እሷን እያሰብካት ነው ያለኸው። የምትናገረው ንግግር ሌላ ነው፣ የምትተገብረው ተግባር ሌላ ነው። ለምንድ ነው እንደዚህ የምትሆነው እያልክ ብቻህን ስታስብ እንድትል ታደርግሃለችና ይቺ ሴት ለአንተ እንደማትረባህ ልነግርህ እፈልጋለሁ። አልሰማውም እንዳትል ነግርሃለሁ። አራተኛ፣ ቢዚ በማትሆን ሰዓትና እንዲሁም ማንም ሰው ከጎኗ በሌለበት ሰዓት ላይ ብቻ እያስታወሰች አንተን የምታወሳህና የምትደውልልህ እንዲሁም ከአንተ ጋር ጊዜ የምትሰጥ የሆነች ሴት ናት ይቺ ሴት። ደግሞ ይቺ ሴት ምናልባት ለአንተ ቦታ የሰጠችህ ማንም ሰው ከጎኗ ሳይኖር ስለቀረ ብቻ ሊሆን ይችላል። ያን ጊዜ ታዲያ አንተ ለእሷ ትርፍ ሰውነህ ማለት ነው። ያን ጊዜ አንተ ዝቅተኛው ተወዳጇ ነህ ማለት ነው። ከፍተኛ ቦታ ልትሰጣቸው የሚችሉ የሆኑ ተወዳጆች ለሷ ቤተሰቦቿ፣ እንዲሁም ቅርብ ጓደኞቿና እንዲሁም ስራዋ እንዲሁም ካንተ ውጪ ደግሞ ሌላ ወንድም ሊሆን ይችላል ማለት ነው። ያን ጊዜ አንተ ዝቅተኛው ተመራጭ አንተ ነህ ማለት ነው። ይህ ማለት ለሷ አንተ ትርፍ ሰው ነህ ማለት ነው። አዝናኛ ነህ ማለት ነው። ብቸኝነት እንዳይሰማት ማድረጊያዋ ነህ ማለት ነው። ብቻዋን በምትሆን ሰዓት ብቻ ቼክ የምታደርግህ ሴት ናት ማለት ነው። ስለዚህ እቺ ሴት ላንተ ምን ያክል እንደምትገባህ ራስህን ልትጠይቅ ይገባሃል ማለት ነው። አንዳንድ ጊዜም አንተን የምትፈልግህ ወጪዎች ሲጨንቋትና እንዲሁም አንዳንድ በጣም ፈታኝ የሆኑና እዛ ፈተና ውስጥ ደግሞ የምትወዳቸውን ሰዎች መጣል ሳትፈልግ ስትቀር ወደ አንተ አማራጯን ልታደርግ ትችላለች። ይቺ ሴት አንተን አትወድህም፣ አትፈልግህም፣ እንዲሁም ትርፍ ሰውነህ ማለት ነው። ምናልባት የምትወደህ ሴት ብትሆን ኖሮ ልታደርግ የሚገባት ከሁሉም የበላይ ቁንጮ ልታደርግህ ነው የመጀመሪያው ምክንያቱም አንተ ባሏ ነህ፣ ህይወቷ ነህ፣ ዓለሟ ነህ፣ ትዳሯ ነህ። ያን ጊዜ አንተን ልታስጠጋህ የምትችልበት ድንበር አይኖረውም። ከሁሉም ሰዎች የበለጠ ቦታ ትሰጠሃለች፣ የበለጠ የተሻለ ደግሞ አማካሪዋ ታደርግሃለች። ጭንቀቶቿንም ሆነ ደስታዎቿን ሁሉ አንተ ጋር መወጣት ትፈልጋለች። ምንም ያክል ስራ ቢበዛባት፣ ምንም ያክል ቢዚ ብትሆን እንኳን ለአንተ ጊዜ አታጣልህም። ፈጽሞ አንተን ለማስታወስ ስራዎች አይገድቧትም፣ ጊዜዎችም አይገድቧትም፣ ጓደ ችግረኞችም አይገድባትም አንተን ሁልጊዜ በልቧ ታነግሰሃለች ታስቀምጠሃለች። ሁልጊዜ አንተን ለማዋራት ምክንያቶችን ሁሉ ትፈጣጥራለች። ሁል ሁልጊዜ አንተ ጋር ለመደወል ምክንያቶችን ከዛ ከዚህ ትፈላልጋለች። ያቺ ሴት ናት ትክክለኛ ያንተ ወዳጅ። አልሰማውም ነበር እንዳትል ነግሬሃለሁ። አምስተኛ ይቺ ሴት ደግሞ ሁልጊዜ አንተ ደስተኛ በሆንክበት ሰዓት፣ እንዲሁም ጥፋት በሌለብህ ሰዓት ላይ ምክንያቶችን እየፈጣጠረች ከአንተ ርቃህ ትሄዳለች። ነገር ግን ርቃህ መሄዷ ብቻ ሳይሆን ሲያመሰግሩ አንተ እንደገና መልሰህ ይቅርታ እንድትላትና እሹሩሩ ብለህ እንድትመልሳት ታደርግሃለች። ያቺ ሴት ሁልጊዜ አንተ ጥፋተኛ እንደሆንክና እሷ ትክክል እንደሆነች ነው ራሷን እያሳየችህ የምትኖረው። እንዲሁም ደግሞ ሁልጊዜ ተለማኝ እንጂ ጥፋተኛ ሆና ለማኝ ወይም ጥፋተኛ ሆና ይቅርታ ጠያቂ መሆንን አትፈልግም። ሁልጊዜ ይቅርታ ትጠይቃታለህ፣ ትለምናታለህ። ነገር ግን ጥፋቱ የእሷም ሊሆን ይችላል። ያን ጊዜ ራሷን መልሳ አታየውም። ምክንያቱም አንተ ካለሷ መኖር እንደማትችል አ ያረጋግጣለች ይቺ ሴት። ችግሩ ደግሞ የሚመጣው ከዚህ በኋላ ነው። የሆነ ሰዓት ላይ ሰላም አገር ብለህ ባለህበት ሰዓትና እንዲሁም ብዙ ሀሳቦችን፣ እቅዶችን ትልሞችንና ምኞቶችን እየተመኘህ ባለህበት ሰዓት ላይ ድንገት መንገድ ላይ ጥላህ ትሄዳለች። ከዛ በኋላ አንተ እንድትጠይቃትም ታደርግሃለች። አንተ መጠየቅም አትችል ከሆነ ፈጽሞ አትጠይቅህም፣ ፈጽሞ የመፈለጓንም ሁኔታ አታሳይህም። እቺ ሴት ደግሞ ምንም ያክል አብርሃት ኑር እንጂ መጨረሻ ላይ መጣላታችሁ አይቀርም። ምክንያቱም ማንተ የሆነ ሰዓት ላይ ትሰለቻለህ አንተ የሰለቸህ ጊዜና ይቅርታ መጠየቅ የደበረህ ጊዜ ያን ጊዜ ትዳራችሁ ይፈርሳል ፍቅራችሁም እንዳልነበረ ይቀራል አስበው እስኪ ወንድሜ መንገድ ላይ ይሄድክነው እንበል ያን ጊዜ ደግሞ ማንም ሰው የለህም እንዲሁም ጨለማ ነው አስፈሪ ነው ሁለት ሰዎች ወይም ሶስት ሰዎች ካልሆኑ በስተቀር ያን መንገድ ማለፍ አይችሉም ያን ጊዜ አንተ መሄድ ግዴታ እየሆነብህ እነዛ ጓደኞች እንቢ ብለው ሲመለሱ ማለት ነው ብቸኛ ትሆናለህ ብቻህን ትቀራለህ ብቻኝነት ይሰማሃል። አንተ ፍላጎትህ እዛ ቦታ መድረስ ነበረ። ነገር ግን እዛ ቦታ እንድትደርስ ደግሞ እነሱ ግዴታ አስፈላጊ ሆነውብሃል። ያን ጊዜ ደግሞ እነሱ ብቸኛ አድርገውሃል። ቀልብህ ምንድነው የሚያስበው? ልብህ እንዴት ነው የሚሰበረው? ያን ጊዜ ልብህን ይሰባብሩታል። ልክ እንደዛ እሷም ልብህ የሚሰባበርበት ሰዓት ላይ ጠብቃ ትታህ ትሄዳለች። ልብህ እንዳይሰበር ደሞ ልብህን መጠገኛ ራስህን ዝቅ አድርገህና ካለ ጥፋትህ እንድትማጸናት ግዴታ ይሆንብሃል። ያ ታዲያ ላንተ የክብርህ መሸነፊያና ትልቅ የሆነ ውርደት አይሆንብህም ወይ? ምክንያቱም ማንም ሰው ይሁን ካጠፋ ጥፋቱን ራሱ ነው ሊሸከም የሚገባው። የእሱን ጥፋት ሌላ ሰው እንዲሸከምለት ካደረገና ሁሌ ያ ባህሪው የሚቀጥል ከሆነ ፈጽሞ ይህ ሰው ከሰዎች ጋር መኖር እንደማይችል ነው ልነግርህ የምፈልገው። በመጨረሻም ልነግርህ የምፈልገው ወሳኝ ሆነ የሆነ መልእክቴ፣ ፍቅር ማለት እኮ በጣም ከዚህ የበለጠ የሆነ ምርጥ የሆነ ነገር ነው። ፍቅር ማለት እኮ በጣም ያማረ ሕይወት ነው። ፍቅር ክብር ነው። ፍቅር መተሳሰብ ነው። ፍቅር ቃልን መጠበቅ ነው። ፍቅር ርኅራኄ ነው። ፍቅር ላንተ መስጋት ነው። ፍቅር ውስጣዊ ሰላም ነው። ፍቅር መረጋጋት ነው። ፍቅር ደስታ ነው። ፍቅር መተዛዘን ነው። ፍቅር መተጋገዝ ነው። ፍቅር መመካከር ነው። ፍቅር እኮ መደባበር አይደለም። ፍቅር እኮ መዳረቅ አይደለም። ፍቅር እኮ ሕመም አይደለም። ፍቅር እኮ ቁስል አይደለም። ፍቅር እኮ ድክመት አይደለም። ፍቅር እኮ መዋረድ አይደለም። ፍቅር እኮ ፍርሃት አይደለም። ፍቅር እኮ የልብ ድርቅና አይደለም። ፍቅር እኮ ማልቀስ ብቻ አይደለም። ፍቅር እኮ ኩራት አይደለም። በደንብ አዳምጠኸኛል ብዬ አስባለሁ። ወሰላሙ አለይኩም